ጤና ስጥልኝ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች እንደምናላችሁ የለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎች እነግራቸዋለሁ፣ አብራችሁ ቆዩ። በትግራይ ክልል ያለው ውጥረት ዛሬ ተባብሶ ቀጥሏል። ወታደራዊ ኃይሉ በመቀለ ከተማ የተለያዩ ቢሮዎችና ተቋማት ተቆጣጥሮ ለነ ዶክተር ደብረጽዮን ገብረሚካኤል ተሿሚዎች አስረክቧል። በዚህም መቀለ ከተማ ከረጅም ጊዜያት በኋላ ከንቲባ ቢሮ ገብቶ አሰራር ጀምሯል ጊዜ አሰራሩ ኃላፊዎች ፕሬዝዳንት ጌታቸው ረዳን ጨምሮ ወደ አዲስ አበባ ሂደዋል። አቶ ጌታቸው ረዳ በአዲስ አበባ ለሚዲያዎች መግለጫ ያሰጡ ሲሆን የፌዴራል መንግስት ጣልቃ እንዲገባ አልጠየቁም ሲሉም ተደምጠዋል። በሌላ በኩል ቢሮዎችና አስተዳደሮች የተቆጣጠረው የዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና ጓዶቻቸው ወደ አዲስ አበባ ሂደዋል። የተለያዩ ሀገራት በጉዳይ ላይ አቋማቸውን ይፋ ያደረጉ ሲሆን ዛሬ የአውሮፓ ህብረት ጨምሮ 25 ሀገራት በአውጡት የጋራ መግለጫ ውጥረቱ እንዲረግብ እንፈልጋለን ሲሉ ተደምጠዋል። በዚህ ላይ ልዩ ጥርትራለን በአማራ ክልል በቀጠለው ጦርነት የአገዛዝ ጦርና የፋኖ ኃይሎች በየፊናቸው ከሺ በላይ ገደል ሲሉ አስታውቀዋል። በክልሉ የተለያዩ አካባቢዎች የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሰሞኑ ውጊያ ብቻ በሺዎች መገደላቸውን አስታውቀዋል። በተመሳሳይ የአገዛዝ ጦር የምስራቅ ህዝብ በጎንደርና ጎጃም የተለያዩ አካባቢዎች በሳምንታት ጊዜ ከአንድ ሺ በላይ ጽንፈኛ ገድያለሁ ሲል አስታውቋል። በዚህም ላይ ዝርዝራለን አቶ ጀዋር ማህመድ በአብይ አህመድ አልቀናም አሉ። ፖለቲከኛው ጀዋር ማህመድ የውጭ ሀገራት ዲፕሎማቶች አብይ መሪያችሁ እብድ ነው ይሉኛል ሲሉ ተናግረዋል። ጀዋር አብይ ለኦሮሞም ሆነ ለኢትዮጵያ ሀፍረት ነው በአሁኑ ሰዓት በማለት ተናግረዋል። በዚህም ላይ ተጨማሪ ያለን። ሩሲያ በዩክሬን ጦርነት ለማቆም ቅድመ ሁኔታዎችን ይፋ አድርጋለች። ሩሲያ በዩክሬን ተኩስ ለማቆም ለአሜሪካ ላቀረበችላት ጥያቄ ቅድመ ሁኔታዎችን ይፋ ማድርጓል። በዝርዝር ቀርቧል። ተጨማሪ ያለን። ይህ በእንዲህ እንዳለ ሩሲያ ቻይናና ኢራን ግዙፍ የባህር ኃይል ላይ ወታደራዊ ልምድ ማድረግ ጀምረዋል። ኢራን ከአሜሪካ ጋር በተቃቃረችበት ማግስት የተጀመረው ልምዱ በሶስቱ ሀገራት መካከል ያለውን ትብብር ለማጠናከር ያለመ ነው ተብሏል። እዚህም ላይ ዝርዝር አለን። ተመልካቾቻችን ወደ ዝርዝሩ አልፋለው። አብራችን ቆዩ። በትግራይ ክልል ያለው ውጥረት ዛሬ ተባብሶ ቀጥሏል። ወታደራዊ ኃይሉ በመቀለ ከተማ የተለያዩ ቢሮዎችና ተቋማትን ተቆጣጥሮ ለነ ዶክተር ደብረጽዮን ገብረ ሚካኤል ተሿሚዎች አስረክበዋል። ከዚህ መካከል ለረጅም ወራት ተዘግቶ የነበረው የመቀለ ከንቲባ ቢሮ ዛሬም በዶክተር ደብረጽዮን ገብረ ሚካኤል የተሾሙት ከንቲባ ገብቶበታል። የጊዜ አሰራሩ ኃላፊዎች ፕሬዚዳንት አቶ ጌታቸው ረዳን ጨምሮም በርካቶቹ ወደ አዲስ አበባ ሂደዋል። አቶ ጌታቸው ረዳ በአዲስ አበባ ለሚዲያዎች መግለጫ ያሰጡ ሲሆን የፌዴራል መንግስት ጣልቃ እንዲገባ አልጠየቅኩም ብለዋል። በሌላ በኩል ቢሮዎችና አስተዳድሮችን የተቆጣጠረው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ጓዶቻቸው ወደ አዲስ አበባ ወደ አብይ ቢሮ ሂደዋል። የተለያዩ ሀገራት በጉዳዩ ላይ አቋማቸውን ይፋ ያደርጉ ሲሆን ዛሬ ባወጡት የጋራ መግለጫ ውጥረቱ እንዲረግ እንፈልጋለን ብሏል። በትግራይ ክልል የተፈጠረው ፖለቲካ ልዩነት ከመቀለስ ከአዲስ አበባ ውጥረቱን ከፍ አድርጓል። በዛሬ ዕለት በትግራይ ጊዜ አስተዳድሩም ተይዘውና ና ኃላፊ የተመደቡባቸው የነበሩ ተቋማት ሙሉ በሙሉ በዋሰዎች ተይዘዋል። እነ ዶክተር ደብረጽዮን ገብረ ሚካኤልን የሚደግፈው ወታደራዊ ኃይሉ በክልሉ ያሉ ዋናዋና ዋና ተቋማ ተቋማት ለተሿሚዎች አስረክቧል። የክልሉ ፖሊስ ኮሚሽን፣ የመቀለ ከተማ ከንቲባ ቢሮ እንዲሁም ሌሎች በአዳዲስ አዲስ ኃላፊዎችና ኮሚሽነሮች መመራት ጀምረዋል። የክልሉ ሚዲያዎች በሙሉ በህወት ኃላፊዎች ተይዘዋል። በመቀለ ከተማ አብዛኛው ዝምታ ያረበበት ሁኗል ነው ያሉት ነዋሪዎቹ። አንዳንድ የንግድ ተቋማት በባለቤቶቻቸው አልተከፈቱም፣ ህዝቡም እንቅስቃሴው በመጠኑ ቀንሷል ብለዋል። ለወራት ተዘግቶ የነበረው ቢሮ ተከፍቶ በህወት የተሾሙት የመቀለ ከንቲባ ስራ ሲጀመሩ ሲሆን ከንቲባው ዛሬ ቢሮ ገብተው በሚዲያዎች መግለጫ ያሰጡ ሲሆን ህዝቡ አገልግሎት ማግኘት እንደጀመረ አስታ አስታውቋል የጊዜ አሰራሩን በቁጥጥር ስር የዋለው ሰራዊቱ እስከ መቀለ ኤርፖርት ጫፍ ድረስም ደግሞ ኬላ ዘርግቶ ፍተሻ እያካሄደ ነው በዚህም ወደ አዲስ አበባ የሚሄዱ የጊዜ አሰራሩ ባለስልጣናትና ና ኃላፊዎች ጨምሮ ተፈትሸው እያለፉ ይገኛሉ ተብሏል በአሁኑ ሰዓት በመቀለ ከተማ ሚሆን በሌሎች አካባቢዎች የጊዜ አሰራሩ ደጋፊዎች ና ባለስልጣናትን ማሰር ቁሟል እነሱ ወደ የሚፈልጉበት ቦታ እየሄዱ ነው ለዚህም በአዲስ አበባ መሄድ ሲፈልጉ በግልጽ እየወጡ ይገኛሉ ተብሏል ኢትዮኒስ ከመረጃ ምንጮች እንዳረጋገጠችው በአሁኑ ሰዓት የጊዜ አሰራሩ አብዛኛው ተሿሚዎች አዲስ አበባ ገብቷል ተገልቷል ጌታቸው ረዳ ክንደያ ገብረህይወትና ሌሎች ትላንት ወደ አዲስ አበባ የመጡ ሲሆን ሌሎቹ ጓዶቻቸው ደግሞ ዛሬ እስከ ከሳድ ድረስ ወደ አዲስ አበባ መጥተዋል ነው የተባለው። በተመሳሳይ ጊዜ ላይ መፈንቅለ ስልጣን ያደርገው የዋት ቡድን አመራሮች ዛሬ ዶክተር ደብረጽዮን ጨምሮ አዲስ አበባ ገብተዋል። ዶክተር ደብረጽዮን ከሌትራል ጀራል ታደሰ ወርድና ከሌሎች ጋር ሆነው አዲስ አበባ የመጡ ሲሆን በአብይ ቤተ መንግስት ለውይይት ተገኝተዋል ነው የተባለው ከዚህ ችግሩ ለመፍታት በተመሳሳይ ዶክተር ደብረጽዮንና ሌትራል ጀራል ታደሰ ወርድና ጓዶቻቸው ግድ ተገኝቶ የነበረ ሲሆን ሌተራል ጀራል ታደሰ ወረደ በአቶ ጌታቸው ረዳ ተክተው ፕሬዚዳንት እንዲያደርጉላቸው ቢጠይቁም አብይ አልቀበልም ማለቱ ይታወሳል። አስቀድሞም አቶ ጌታቸው ረዳ ወደ ስልጣን የመጡት ዶክተር ደብረጽዮን ገብረ ሚካኤልን ጠቅላይ ሚኒስትሩ አልቀበል ማለታቸውን ተከትሎ ነበር። ታዲያ ጉዳዩ በአሁኑ ሰዓት የተባባሰ ሲሆን ሙሉ ለሙሉ የትግራይ ክልልን የጊዜ አሰራሩን ስልጣን በመረከብ አሁን ላይ ወታደራዊ ኃይሉ የደገፈው የደብረጽዮን ቡድን ተረክቧል። ይህን ጉዳይ በተመለከተ ሁለት አካላት አስተያየታቸውን በግልጽ አቅርበዋል። አንደኛው የዓለም አቀፍ ማህበረሰብ ኤምባሲዎች በአዲስ አበባ ሲሆን ሁለተኛው ራሳቸው የጊዜ አስተራሩ ፕሬዚዳንት አቶ ጌታቸው ረዳ ናቸው። በተለይም አሜሪካን ጨምሮና የአውሮፓ ህብረትን ጨምሮ 25 የዓለም ሀገራት አስተያየታቸውን በግልጽ አቅርበዋል። ዛሬ የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጅየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አይርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያንና ሉክሰምበርግ እንዲሁም ሃንጋሪ፣ ኒዘርላንድስ፣ ኦስትሪያ፣ ፖርቹጋል፣ ሮማኒያ፣ ስሎቪያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ በኢትዮጵያ የጋራ መግለጫ አውጥተዋል። እነዚህ በአዲስ አበባ መቀመጫቸውን ያደረጉ ተቋማት በአጠቃላይ በወጡት መግለጫቸው በሰሜን ኢትዮጵያ እየተከስቱ ያሉ ለውጦች ወይም ሁኔታዎችና እየተባባሰ ያለው ውጥረት በትኩረት እየተከታተልን ነው እንገኛለን ብለዋል። እንደ ኤሮፓውያን አቆጣጠር ህዳር 22 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደጋግመን አጽንኦት እንሰጣለን ያሉት ኤምባሲዎቹ ይህም ስምምነት የመሳሪያ ድምፅ ጸጥ እንዳደረገም እያሳወቁ ሲሆን በአሁኑ ሰዓትም ወደ ሁከት፣ ግጭት፣ ጦርነት መመለስ አይገባም ብለን እናምናለን ብለዋል። ሁለቱ ወገኖች ተሰባስበው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱ እንዲጠብቁ አጥብቀው ያሳሰቡ ሲሆን ለዚህም ማንኛውም አይነት ድጋፍ ለማድረግ ዝግጁ ነን ብለዋል። በትላንትና እለት የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ከመቀለ ወደ አዲስ አበባ መጡ በኋላ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያንና የዩናይትድ ኪንግደምና የአውሮፓ ህብረት አምባሳደሮች ጋር በሁኔታዎች ላይ ተወያይቻለሁ ማለታቸው ይታወሳል። ምንም እንኳን በጉዳዩ ላይ እስካሁን የፌዴራል መንግስት ዝምታ ቢመርጥም አቶ ጌታቸው ረዳ ግን በአዲስ አበባ ለሚዲያዎች መግለጫ ሰጥተዋል። ከወታደራዊና ፖለቲካዊ አመራሮች ጀምሮ ከኤርትራ ጋር ግንኙነት ያላቸው አካላት አሉ እያሉ የተናገሩት አቶ ጌታቸው ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ያቀረበው ይፋዊ ጥያቄ የለም ባይ ናቸው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ አውቃለሁ ይላሉ። አቶ ጌታቸው ረዳ በክልል ወቅታዊ ሁኔታ ዛሬ በሰጡት መግለጫ ላይ ከትግራይ ክልል ትርምስ እናተርፋለን የሚሉ ብዙ አካላት አሉ ያሉ ሲሆን ከዚህም ውስጥ ኤርትራ መንግስት አንዱ ነው ብለዋል። የኤርትራ መንግስት ከፌዴራል መንግስት ጋር ቅራኔ ውስጥ የገባ የትግራይን ከካርታ ውስጥ ለማጥፋት ሲደረግ የነበረው ጦርነት በስምነት በመቆሙ ነው ሲሉ አቶ ጌታቸው ረዳ ይናገራሉ። የኤርትራ ፍላጎት የኢትዮጵያ መንግስትና የኤርትራ መንግስት ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችል ገልጸዋል። ከዚህም በተጨማሪ በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይሎች ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ስርዓት ማሰብ አስደንጋጭ ነው ማለት ይናገራሉ አቶ ጌታቸው ረዳ በመግለጫቸው። ታዲያ አክለውም አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ይላሉ አቶ ጌታቸው። ህጋዊ ተቀባይነት ያጣ አንድ የዋት ቡድን የጊዜ አሰራሩ ሚና በሀይል በመንጠቅ ስልጣን ለመቆጣጠር ያለው ፍላጎት ለማሳካት እየተንቀሳቀሰ ነው ይላሉ። ህጋዊ ተቀባይነት ያጣው የዋት ቡድን በቀበሌ ወረዳና ዞን የቢሮ ማህተም በህገወጥ መንገድ እየነጠቀ ይገኛል ሲሉም ወንጅለዋ አቶ ጌታቸው ረዳ አክለውም አሁን ባለው ሁኔታ ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባም ይፋዊ ጥያቄ አላቀረበም ብለዋል። ጊዜያዊ አስተዳደሩ በፌዴራል መንግስቱን አባዋት መካከል የተቋቋመ ነው የሚሉት አቶ ጌታቸው ረዳ ጊዜ አሰራሩ በፌዴራል መንግስቱና በዋት መካከል የተቋቋመ ነው የሚሉት አቶ ጌታቸው ረዳ ጊዜ አሰራሩ አደጋ ላይ ሲወድቅና ሲፈርስ የፌዴራል መንግስቱ ቆሞ ማየት የለበትም፣ እርምጃ የመውሰድ ኃላፊነት አለበት ይላሉ አቶ ጌታቸው ረዳ። በአሁኑ ሰዓት ጦርነት ለማስቆም የፌዴራል መንግስቱ ከማንም በላይ ኃላፊነት አለበት ሲሉም ይናገራሉ። በተለይም የፕሪቶሪያውን ሰላም ስምነት በአስተማማኝ ሁኔታ በሁሉም ወገን እንዲተገበርና እንዲሰራ ይናገራሉ። ከዚህ በተጨማሪ እኔም ፍላጎት በትግራይ ዳግም ጦርነት እንዳይነሳ ነው። ህዝቡ ሰልችቶታል። ዘጠና በመቶ የሚሆነው ህዝብ ሰላም ፈላጊ ነው ፐርሰንት የሚሆነው የትግራይ ወጣት በእርግጥ እኔንም ይደግፈኛል። ምክንያቱም እኔ ሰላም ነው የምፈልገው። አሁን ባለው ሁኔታ ውስጥ በትግራይ ውስጥ ጦርነት እንዲነሳ አልፈቅድም። የትግራይ ኃይሎችም ሆነ የፌዴራል መንግስት የሚያርጉት እንቅስቃሴ በክልሉ ጦርነት እንዲያስነሳ የሚፈቀድ አይደለም ይላሉ አቶ ጌታቸው ረዳ። ታዲያ ከዚህም ባለፈ አሁን ማተም እየሰበሰቡ ያሉ ሰዎች ከአራባት አድርገው ከሰዓት በኋላ በዚሁ አዲስ አበባ መጠው ስልጣን ስጡ ማለታቸው አይቀርም፣ ይህንን ትመለከታላችሁ ተናግረዋል። ትግራይ ክልል ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክር የህወሓት ቡድን ከድርጊቱ ሊቆጠብ ይገባል የሚላሉ፣ ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስትና ዓለም አቀፍ ማህበረሰብ የበኩላቸውን ሚና እንዲወጡ የጠየቁት አቶ ጌታቸው ረዳ በአሁኑ ሰዓት ታዲያ በክልሉ ባለው ወቅታዊ ሁኔታ አስቸጋሪ ሁኔታ ውስጥ ገብተናል ይላሉ። በሌላ በኩል አቶ ጌታቸው ረዳ ወደዚህ የመጣሁት ከፌዴራል መንግስት ጋር ለመነጋገር ነው እንጂ ወደ መቀለም መለሳለሁ ሲሉ ለቢስ ተናግረዋል። የፌዴራል መንግስት ጸጥታ ኃይሎችም ስም የሚንቀሳቀሱ ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይ ህዝብ ጊዜ አሰራሩን የማይወክል መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግልኝ ይገባልምን የሚሉት አቶ ጌታቸው ረዳ ሆነ ዶክተር ደብረጽዮን ገብረ ሚካኤል በአሁኑ ሰዓት በአራት ኪሎ ከአብይ አህመድ ስልጣናቸውን ለማስባረክና ለማጽናት እየተንቀሳቀሱ ሲሆን የህወት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል በአቶ ጌታቸው ረዳ አስተዳደር ላይ ሙሉ ለሙሉ መፈንቅለ መንግስት አድርገው ማጠናቀቃቸውም ነው መረጃዎች የሚያሳዩትም። በተለይም ወታደራዊ ኃይሉ ሙሉ በሙሉ በሚባል ደረጃ ከህወት ሊቀመንበር ደብረጽዮን ገብረ ሚካኤል ቡድን ጋር መወገኑ አቶ ጌታቸው ረዳም በጸጥታ ቢሮ እና በጸጥታ ኃይል በኩል ወገን አልባ አድርጓቸዋል። በአማራ ክልል በቀጠለው ጦርነት የአገዛዝ ጦርና የፋኖ ኃይሎች በየፊናቸው ከሺ በላይ ገደልን ሲሉ አስታወቁም። በክልሉ የተለያዩ አካባቢዎች የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሰሞኑ ውጊያ በሺዎች መግደላቸውን አስታውቀዋል። በተመሳሳይ የአገዛዝ ጦር የምስራቅ እዝ በጎንደርና ጎጃም የተለያዩ አካባቢዎች በሳምንታት ጊዜ ከአንድ ሺ በላይ ጽንፈኛ ገድያለሁ ብሏል። ከትላንት ጀምሮ በወልዲያ ከተማ ዙሪያ ባሉ አካባቢዎች ውጊያ የቀጠለ ሲሆን የአማራ ፋኖ በወሎ ቤተ አማራ በአንድ ቀን ብቻ ውጊያ አድርጌ 115 የአገዛዝ ወታደሮች መግደላቸውና በርካቶች ደግሞ እንቁስላቸውን አረጋግጫሉ ብሏል። የፋኖ ኃይሎች የአገዛዙ ጦር ካምፕ ማቃጠላቸው እንዲሁም ከወልዲያ ከተማ በቅርብ ርቀት ከመቻሬ እስከ መርጦና ስሪንቃም ከጸሐይ መውጫ በኩል ጉፍ ባላፍቶ ወረዳም ደንጎላ ኮረብታ ድረስ ባሉ ቀጠናዎች የማጥቃት ውጊያ በማድረግ አገዛዙ ላይ መጠነ ሰፊ ጉዳት አርሰናል ሲሉ ገልጸዋል። በእነዚህ አካባቢዎች የሕይወትና የአካል ጉዳት ከረሰባቸው ወታደሮች የተጨማሪ በርካቶች መማረካቸውን የገለጹት የፋኖ የመረጃ ምንጫዎች የአገዛዙ ጦር ከወልዲያ ከተማ ሆኖ ከባድ መሳሪያዎችን ቢጠቀም የፋኖ የማጥቃት ግስጋሴ መግታት አልቻለም ብለዋል። የፋኖ ኃይሎች ስሪንቃ ከተማን በመቆጣጠር የአገዛዙ ጦር እንዲሁም የጦር ካምፕ ላይ ጥቃት በመፈጸማቸውና በማቃጠል ሙሉ በሙሉ ያወደሙት ሲሆን በተጨማሪም ወልዲያ፣ መቻሬ እስከ መብራት ኃይል በመዝለቅ በአገዛዙ ጦር ላይ ከባድ ጥቃት መሰንዘራቸውን አስታውቀዋል። በወልዲያ ከተማ ዙሪያ ብቻ በነበረው ውጊያ በርካታ የጦር መሳሪያዎች ከነ ተኳሻቸውን ማረካቸውን የፋኖ ኃይሎች የተናገሩት የአካባቢው ነዋሪዎቹ በኩላቸው የአገዛዙ ጦር መርጦ አካባቢ በነበረው ውጊያ ከውጊያ ጋር ምንም ተሳትፎ ያልነበራቸው አራት ንጹሃኖች መገደላቸውና ኃይሎች ሶስት ደግሞ መቁሰላቸውን ለኢትዮ ኒውስ ተናግረዋል። በተመሳሳይ በምዕራብ ወሎ ቀጠና ወግዲ ወረዳ ጎረንጅና አካባቢው ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉ ለማወቅ ተችሏል። በወግዲ ለዘመቻ ከካምፕ የወጣው የአገዛዝ ጦር ከፋኖ ኃይሎች የደረሰበትን ያጸፋ ጥቃት ተከትሎም ወደኋላ ኋላ ሲሸሽ አርሶ አደሮችን ገድሏል፣ ንብረታቸውንም ዘርፏል ሲሉ የአካባቢ ነዋሪዎች ተናግረዋል። በተለይ የሚያርሶ አደሮችን በርካታ ኩንታል ጤፍ እንዲሁም የነጋዴ ሸቀጣ ሸቀጦችን በወታደሮች በገፍ ዘርፏል ብለዋል። በቀጠናው መቅደላ ወረዳ በተመሳይ ክፍተ ከፍተኛ ሰብአዊ ጉዳት የተመዘገበበት ውጊያ መደረጉም የአማራ ፋኖ በወሎ ቤት አማራ አስታውቋል። በተያያዘም የአማራ ፋኖ አንድነት በጎንደር በደባርቅ አካባቢና በአድርቃይ ወረዳ በተደረገ ውጊያ ከስልሳ በላይ የአገዛዝ ወታደሮች ሲገደሉ፣ ቁጥሩ የበዛ የጦር መሳሪያ ደግሞ በምርኮ አግኝቻለሁ ሲል ይፋ አድርጓል። በጎንደር የተለያዩ አካባቢዎች ዛሬም ከአገዛዝ ጦር ጋር ውጊያ ላይ መሆኑን ያስታወቀው የአማራ ፋኖ በጎንደር አንድነት ነው። በሰሜን ሸዋ ዞን ይፋት ቀጠና ኤፍራታና ግድሞ ወረዳ ካራ ለጎማ እንዲሁም አረብ ገባይ አካባቢ የፋኑ ኃይሎች በፈጸሟቸው የደፈ ጥቃቶች የአገዛዙ ወታደሮች ላይ ከፍተኛ ጉዳት እንደደረሰ ታውቋል። በተመሳሳይ በምስራቅ ጎጃም ዞን አዋብል ወረዳ የጥሞራና ቦገና አካባቢ ከባድ ውጊያ ተደርጓል ተብሏል። በዚሁ ቀጠና አነድድ ወረዳ አንበርና ጃማ ከተሞች ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት የመዘገብባቸው ውጊያ መደረጉን የፋኖ ምንጮች ለኢትዮኒስ ተናግረዋል። በምዕራብ ጎጃም ዞን ሰክላ ወረዳ ደግሞ ንጹሐን በአገዛዙ ወታደሮች መገደላቸውን የኢትዮኒስ የመረጃ ምንጮች አስታውቀዋል። በዚህም ቄስ ሞላ ምህረት የተባለው የ37 ዓመትና አቶ ቀረብህ ሰለሙ የተባሉ የ41 ዓመት የግሻ አባይ ከተማ ነዋሪዎች በመደበኛ ስራቸው ላይ እንዳሉ በአገዛዙ ወታደሮች በግፍ ተረሽነዋል ብለዋን የአካባቢ ነዋሪዎች። በክልሉ የሚደረገው ውጊያ አጠናክሮ መቀጠሉ የታወቀ ሲሆን የፋኖ ኃይሎች በሰሞኑ ውጊያ ብቻ በሺዎች መግደላቸውን አስታውቀዋል። ከኢትዮኒውስ ጋር ቆይታ ያደረጉት አንድ የፋኖ አመራር በቀናት ውስጥ ብቻ 1300 በላይ የአገዛዙ ወታደሮች ገድለናል ብለዋል። የአገዛዙ ጦር የምስራቅ እዝ በበኩሉም በጎንደርና ጎጃም የተለያዩ አካባቢዎች በሳምንት ጊዜ ከአንድ ሺህ በላይ ጽንፈኞች ገድያለሁ ሲል አስታውቋል። የአገዛዙ በምስራቅ ጎጃም ዞን ምርጡለ ማርያም አባይ በረሃ እስከ ወሎ አዋሳኝ በምዕራብ ጎጃም ዞን ቋሪት ገነት አቦና ሽንዲ ወንበርማ በሰሜን ጎጃም ዞን ዝብስትና የጣና በለስ ጭንባ ዳና ማርያምና በአዊ ባዊ ዞን ጃዊ ኑኑና አባይ ተፋሰስ በደቡብ ጎንደር ዞን ታች ጋይንትና ላይ ጋይንት ሚካኤል ደብርና የበለስ አዋሳኝ አካባቢዎች ነው 125 ጽንፈኞች እንግዲህ እያለሁ ያለው አገዛዙ ጽንፈኛው ሲል የጠሩት የፋኖ የሰራዊታችን ጠንካራ ምት መቋቋም ባለመቻሉና ከህዝቡ በመነጠሉ የመ ያለበትን እና ራሱን የመደበቅ ተመሳስሎ ወደ ከተማ መግባት እንዲሁም ራሱን በራሱ ባለመተማመን እየተጋጨ ይገኛል ሲል ነው የአገዛዙ ጦር ምስራቅ እዝ የተለመደ መግለጫውን ያወጣው። አቶ ጃዋር ማህመድ በአብይ አህመድ አልቀናም ሲሉ ተደመጡ። ፖለቲከኛው ጃዋር ማህመድ የውጭ ሀገራት ዲፕሎማቶች አብይ መሪያችሁ እብድ ነው ይሉኛል ብለው ተናግረዋል። ጃዋር አብይ ለኦሮሞም ሆነ ለኢትዮጵያ ሀፍረት ነው ሲሉም ተደምጠዋል። በቅርብ ጊዜያት ውስጥ የብልጽግናውን አሰራርና መሪ ከሚቃወሙት ውስጥ መካከል ቀዳሚ እየሆኑ የመጡት አቶ ጃዋር መሐመድ አንዱ ናቸው። ጃዋር መሐመድ በሚዲያ በሚያቀርቧቸው መከራከሪያዎች አብይና አሰራራቸውን መተቸትና ማጋለጣቸውን እንዲሁም አብይን በተመለከተ ሌሎች ሰዎች ምን እንዳሉና ሌሎች ሀገራትና መሪዎች እንዲሁም ተቋማት እንዴት እንደሚመለከቷቸው ማጋለጥ ጀመሩ ሲሆን የአብይ ባህሪና አሰራር ከማስረዳት አልፎ ስለ ግንኙነታቸውና ስላላቸው መገፋፋትም እየተናገሩ ይገኛሉ። ጃዋር የእሱ ደጋፊዎች በአብይ ይቀናል ሌሉኛን በአብይ እንዴት ይቀናል? በአንድ ሰው የሚቀናው እኮ ያ ሰው በልጦ ሲገኝና የሚያስቀና ነገር ሲኖረው ነው፣ በማለት በትላንትናው ሁለት ተናግሯል። ጀዋር በአብይ እንደማይቀና ለማስረዳትም የቀድሞው ኢትዮጵያና የአሜሪካ መሪዎችን ጠቅሶም አብይ ከነሱ የሚወዳደር ሰው አይደለም፣ ልቀናበት አልችልም ይላል። በመለስ ልትቀና ትችላለህ፣ በኦባማ ልትቀና ትችላለህ። ሰውየው በሚናገረውና በሚያደርገው ነገር መሬት እስኪውጠን ድረስ እየተሳቀቅና እያፈር ነው የምኖረው፣ ብዙዎቹን በማለት ያስረዳል። ቀጥሎም ጀዋር በአብይ እንደማይቀና ለማስረዳት ሰዎች አብይን መስማት ሁሉ እንደማይፈልጉ ይጠቅሳል። አብይ ሲናገር ላለመስማትና ላለማየት ቴሌቪዥን የሚዘጋ ሰው እኔን ግን በአብይ ትቀናለህ ይለኛን ይላል ጃዋር። ቀጥሎም አብይ ለኦሮሞም ሆነ ለኢትዮጵያ ካፍረት ነው የሆነው፣ ይህ ሰው እኮ ነገረ ስራው ሁሉ አሸማቃቂ ነው። እኔ የውጭ ዲፕሎማቶችና ፖለቲከኞች ባገኘው ቁጥር ሰውያችሁ እብድ ነው እንዴ ነው የሚሉኝ ይላል። አሁን አንዳንድ የሱ ደጋፊዎች ቀናህ ምናምን ይሉኛል። በመለስ ሊቀናህ ይችላል፣ በኦባማ ሊቀናህ ይችላል ፕሮባብሊ በሚ ነው ዊሽ ይሄ ሰውዬ ሀገር አረጋግቶ ኢኮኖሚውን አሳድጎ ምንቀናበት። የምትቀናው ሰው ሲበልጥህ አይደለም እንዴ? ሰው በስራ ሲበልጥህ እና በውጤት ሲበልጥህ ትቀናለህ። ጃዋር በዚህ ንግግሩ የዲፕሎማቲክ ማህበረሰቡ ስለ አብይ ያለውን አመለካከት ድጋግሞ ከሚያጋራባቸው ማስረጃዎች አንዱ መካከል አብይን እብድ ነው እያሉ የዲፕሎማቲክ ማህበረሰብ ይጠራዋል የሚለውን ሀሳብ ዛሬም አንጸባርቋል። ለተወሰነ ጊዜም ቢሆን ነገሮች ለውጥ ያመጣሉ በሚል ተስፋና ለሀገር በማሰብ አብይን በእብደትና ሀገሪቱን ገደል እንዲመራ በመፍቀዴ ይሻለዋል ብዬ ዝም በማለቴም ትልቅ ጸጸት ነው የሚሰማኝ ሲል ተደምጧል። ጃዋር ማህመድ ጃዋር ማህመድ ዛት ጋዚዝ ኤምባራሲንግ ለምን ሀቁን አነጋገርም በማለትም ነው የተናገረው። አርታለሁ ይህንን ዋይ አሩ ላይን ተወርሳል በስ የዛ ሀገር ዜጋ ሆኖ እሱ ሲናገር ጫማ ውስጥ መግባት የማይፈልግ ስል ሰው ነው ያለው። እንደኔ ደግሞ የተለያዩ ሀገር ምሁራን፣ መሪዎች በየቦታ ባገኘን ቁጥር ያ የእናንተ ሰውዬ ኤነኛ ነው እንዴ ሲሉን ሚዲያ ላይ በቀረበ ፓርላማ በቀረበ ቴሌቪዥን የሚዘጋ ሁሉ የት ንግባ የሚል ሁሉ ቀናበት፣ ይላል አቶ ጃዋር መሐመድ። እና በርካታ ደጋፊዎች አብይ አህመድ አቅም እንደሌለውና መንግስታቸውም የአቅም ጥረት እንዳለበትና ብዙ እንደማይደገፍ በተደጋጋሚ ቢናገሩም አሁን ባለው ሁኔታ ጠቅላይ ሚኒስትሩ ወታደራዊ ኃይላቸውን ይዘው ሀገሩን ለማስተዳርና ለመግዛት ከፍተኛ ጥረት እያደርጉ ይገኛሉ። ሩሲያ በዩክሬን ጦርነት ለማቆም ቅድመ ሁኔታዎችን አስቀምጣለች። ሩሲያ በዩክሬን ተኩስ ለማቆም ለአሜሪካ ያቀረበቻቸው ቅድመ ሁኔታዎች ይፋ አድርገዋል። አሜሪካና ዩክሬን በሳውዲ ባደረጉት ምክክር ኬቭ ለ30 ቀናት ተኩስ ለማቆም መስማማቷ ይታወሳል። ሩሲያ ሦስት ዓመታት ያስቆጠረውን የዩክሬን ጦርነት ለማስቆም ያስቀመጠቻቸው ቅድመ ሁኔታዎች ለአሜሪካ ማቅረቧት ሰምቷል። ሮይተርስ ለጉዳዩ ቅርበት አላቸው ያላቸው ምንጮችን ጠቅሶ እንዳስነበበው ከሆነም ክሬምሊ ከዚህ ቀደም ሲያቀርባቸው የነበሩ ቅድመ ሁኔታዎችን ሀገራቱን ለማሸማገል እየሞከረች ለምትገኝ ዋሽንግተን ልኳን። ሩሲያ የጦርነት ዋነኛ ምክንያት አድርጋ የምታነሳው የሰሜን አትላንቲክ የጦር ቃልኪዳን ድርጅት ኔቶም ወደ ምስራቅ አውሮፓ መስፋፋትና የዩክ የዩክሬን ድርጅት አባልነት ጉዳይ መቆም ከዋሽንግተን መተማመኛ ፈልጋለች የተባለው የውጭ ሀገራት ወታደሮች በዩክሬን የማሰማራት ሀሳብ ውድቅ ይደረግ ዘንድ መጠየቋን የሮይተርስ የዜና ምንጭ ዘግቧል። ዓለም አቀፍ ማህበረሰብ ክሪሚኒን ጨምሮ አራት የዩክሬን ግዛቶች ሉሃንስክ፣ ዴንስክ ሉዋንስክ ዶኔስክ እና ኬርሰን እንዲሁም ዛፖርዥያ የሩሲያ ሉዓላዊ ግዛት አካል መሆናቸውን እውቅና እንዲሰጡም ይጠይቃል። ለአሜሪካ የቀረበው ቅድመ የተባለው በሳውዲ አረቢያ ጅዳ በተካሄደው የአሜሪካና የዩክሬን ባለስልጣናት ተጠባቂ ምክክር ዩክሬን ለሰላሳ ቀናት የሚቆይ ተኩስ አቁም ስምነት ለመድረስ መስማማቷ ማሳወቁ አይታወሳል። ፕሬዚዳንት ቮሎድሚር ዜለንስኪ ጊዜያዊ ተኩስ አቁሙም ከሩሲያ ጋር ዘላቂ የሰላም ስምነት ለመድረስ መነሻ ይሆናል የሚል ድጋፍ መስጠታቸው አይዘነጋም። በምርጫ ቅስቀሳቸው የሩሲያ ዩክሬን ጦርነት በአንድ ቀን አስቆማሉ ያሉት የአሜሪካው ፕሬዝዳንት ትራምፕ ተደራዳሪ ልዑካቸውን ወደ ሞስኮ መላካቸውን ቢቢሲ ዘግቧል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ አሁን ኳሱ በሩሲያ ሜዳ ነው በማለትም የሞስኮ ምላሽ እንደሚጠብቁ ተናግረዋል። ቻይናም ሩሲያና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ኢራን ከአሜሪካ ጋር በተቃቃረችበት ማግስት የተጀመረው ልምምዱ በሶስቱ ሀገራት መካከል ያለውን ትብብር ለማጠናከር ያለመ ነው ተብሏል። ሩሲያ ቻይናና ኢራን በኦማን ባሕረ ሰላጤ ላይ ግዙፍ የሆነ የባህር ኃይል ላይ ወታደራዊ ልምምድ ማድረግ ጀምረዋል። ሦስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ አምስተኛ ዓመት እንደሆነ ተነግሯል። ማሪን ሴኩሪቲ ቤልት 225 በሚል መጠሪያ የተሰጠው የጋራ ልምምዱ በትላንትና ሁለት በኢራን ከሀበር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነ ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ እያተኮረ ነው እንደሆነም ከስፍራ የተገኙ መረጃዎች ይጠቁማሉ። ለሁለት ቀናት በሚደረገው ወታደራዊ ልምምድ የሶስቱ ሀገራት የባህር ላይ ኃይሎች በቀንና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሯል። በዚሁ ወቅትም የጠላት መርከቦችንና ድሮኖችን ኢላማ አድርገው መምታት እንደሚለማመዱ ነው የተነገረው። ከአዘርባጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራቅ፣ የተባበሩት አረብ ኤሚሬትስና ስሪላንካ የተወጣጣ የባህር ኃይል ቡድንም ልምምዱን እየተከታተል እንደሚገኝ ተሰምቷል። የተወደዳችሁና የተከበራችሁ የቲዩንስ ቤተሰቦች ሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።